ያልተነገረለት የኢራን የድሮን ባለቤት። ከሚሳኤል እኩል እስራኤልን ያሸበሩት ጀግ ኢራን እንዴት የድሮን ኃያል ሆነ? አስገራሚ ተጋድ Iran, once seen as a country with limited military capabilities, has transformed itself into a major player in the global arms market. በመካከለኛው ምስራቅ ከሚሳኤል እኩል ድሮን አዲሱ የውጊያ መሳሪያ ነው። ከሚሳኤሎቿ ጋር በአንዴ በመቶዎች የሚቆጠሩ ድሮኖችን እስራኤል ላይ አዝንባ ዓለምን ጉድ ያስባለችው ኢራን ደግሞ የቀጠናውን የድሮን የበላይነት ይዛለች። በጣም በጥቂት ገንዘብ እጅግ ብዙ ድሮኖችን ማምረት የምትችለው ኢራን አሁን ያላትንና እንድታሸንፍ ያገዛትን የድሮን የበላይነት ያገኘችበት መንገድ ደግሞ የሚያስገርምም የሚያስደንቅም ነው። በማዕቀብ ጋጋታ በር ሁሉ ተዘግቶ ከጠለፈችው የአሜሪካ ድሮን የተሻለ ድሮን መስራት የሚቻለው ኢራንን መሆን ሲቻል ብቻ ነው። ሰላም፣ የአዲስ አገልግል ቤተሰቦች፣ በሰሞኑ የ12 ቀን ጦርነት ኢራን በጥቂት ሚሊዮን ዶላሮች ያመረተቻቸው ድሮኖች እስራኤልን ሲያጠቁ፣ እስራኤል ቢሊዮን ዶላሮች ወጪ አድርጋ ተከላክላለች። ኢራን ከሚሳኤሎቹ እኩል የምትመካባቸው ታዲያ በተአምራዊ መንገድ ባለቤት በሆነቻቸው ድሮኖቿ ነው። ታዲያ በዛሬው ጥንቅራችን ከ40 ዓመት በፊት የጀመረውን የኢራን የድሮን ቴክኖሎጂ እድገትን በሂደት የምንቃኝ ሲሆን በምን መንገድ ኢራን እስራኤልና አሜሪካን ማስጨነቅ እንደቻለችም እንዳስሳለን። በቆይታችን የኢራንን ከውድቀት መነሳት የቴክኖሎጂ የበላይነትና ያሏትን አስፈሪ ድሮኖች እንቃኛለን። በተጨማሪም ደግሞ የአሜሪካን ድሮን ጠልፋ እንደገና አመሳስላ ሰርታ አሜሪካን ስለደበደበችበት የተለየ ድሮንም የምንላችሁ ነገር አለ። አብራችሁን ቆዩ። ኢራን የድሮን ኃያል፣ የእስራኤል ራስ ምታት። ይቺ ሀገር ወደ 90 ሚሊዮን ሕዝብ ሲኖራት 41 ሚሊዮኑ ለጦርነት ዝግጁ ነው። 610000 ወታደር ሲኖሯት ከህዝቦቿ መካከል ሰልጥነው የሚጠባበቅ 350000 ተጠባባቂ ወታደርም አላት። ወታደራዊ በጀቷ 10 ቢሊዮን የአሜሪካን ዶላር ሲሆን 186 የውጊ አውሮፕላኖች፣ 13 የውጊ ሄሊኮፕተሮች፣ 1996 ታንኮች፣ 65765 ብረት ለበስ ተሽከርካሪዎች፣ 101 የጦር መርከቦች እና 19 ባህር ሰርጓጅ መርከቦች አሏት። ነገር ግን አስደናቂው ያላት የድሮን ቴክኖሎጂ እና ስፍር ቁጥር የሌላቸው ድንቅ ድሮኖቿ ናቸው። የኢራንን አስደናቂ ድሮኖች ለየት የሚያደርጋቸው በጣም ጥቂት በሆነ ውጪ በቀላሉ ስለምታመርታቸው፣ ታዲያ እነዚህ ድሮኖች ለዚህች አገር ዋስትና ናቸው። ምናልባትም ቢሊዮኖችን መድበው ለሚዋጓት ምዕራባውያንና እስራኤል ደግሞ ማስታገሻ ምዳድ። በድሮን ቴክኖሎጂ ቀደምት ከሚባሉት መካከል አንዷ ኢራን ናት። ከራሷ አልፋም እውቀቷ ለዓለም ተርፏ በቅርቡ ኢራን በሞስኮ የባላስቲክ ሚሳይሎችና ድሮኖችን ጨምሮ አዳዲስና ዘመናዊ የጦር መሳሪያዎቿን ለእይታ አቅርባ ነበር። ኢራን በእስራኤል ላይ እየፈጸመችው ያለችው የበቀል እርምጃ እጅግ አስደናቂ ሲሆን በሞስኮ ዘመናዊ የጦር መሳሪያዎቿን ለእይታ ስታቀርብ ለእይታ ከበቁት ውስጥ በራሷ አቅም የተገነባው መሐጀር አስር የተሰኘ ድንቅ ድሮን ይገኝበታል። ይህ ድሮን አሁን በእስራኤል ሰማይ ላይ እየተንጎማለለ ነው። መዋጀር 10 የአሜሪካ ባለሥልጣናት ኢራን ለሩሲያ ልከዋለች የሚሉት መዋጀር 6 ተከታይ ነው። ግዙፉ ድሮን ታዲያ በሚጓዘው ርቀትም ሆነ በሚሸከመው ተተኳሽ ከዚህ ቀደም ቴህራን ከሰራቻቸው ድሮኖች ሁሉ የተሻለው መዋጀር 10፣ 200 ኪሎ ሜትሮችን መጓዝ ይችላል። አርፎ ኃይል መሙላት ሳይጠበቅበት 24 ሰዓት ሙሉ ይጓዛል። በተጨማሪም ድሮኑ 300 ኪሎ ግራም የሚመዝን ተተኳሽም መሸከም ይችላል። ቴሄራን ሙሐጀር ስድስት ከተባለው ድሮን አንጻር የመጫንና የመጓዝ አቅሙ በጥፍ የጨመረውን ሙሐጀር አስር በሞስኮ ለይታ ያቀረበችው መካከለኛ ውጥረት በተባባሰበት ወቅት ነው። የኢራን ድንቅ መነሳትና የድሮን ባለቤትነት። የኢራን የድሮን እንቅስቃሴ የሚጀምረው በኢራንና ኢራቅ ጦርነት ወቅት ነው። ኢን ሴፕቴምበር 1980 ኢራቅ ኢንቬድስ ኢራን የዚህ ጦርነት መነሻ የኢራቁ ሳዳም ኢራንን ማጥቃቱ ነበር። ብዙዎች ኢራን አረብ ትመስላቸዋለች። ኢራኖች አረቦች ሳይሆኑ ከአረቦች በብዙ የሚለዩ የራሳቸው ቋንቋና ባህል ያላቸው ህዝቦች ናቸው። ቋንቋቸው ፋርሲ ይባላል። 99 በመቶ ህዝባቸው ሙስሊም ነው። ከዚህ ውስጥ አብዛኛው ደግሞ የሺአ ሙስሊም ነው። ኢራን ሲባል ብዙዎቻችን ስለ ኒክሌር ማዕቀብ ወይም አሸባሪነት እናስብ ይሆናል። የህዝቦቿ ታሪክና ማንነት ግን ከዚህ ይዘላል። ኢራናውያን ወይንም ፐርሺያኖች እጅግ የተማሩ ህዝቦች ናቸው። አሁን ላይ 4.5 ሚሊዮን ኢራናውያን በየዓመቱ ወደ ዩኒቨርሲቲ ይገባሉ። 90 በመቶ የሚሆነው ጎልማሳ በሚገባ ማንበብና መጻፍ ይችላል። እንደ ኤውሮፓያን አቆጣጠር በ1940ዎቹ ላይ እንግሊዝ ኢራን ያላትን የነዳጅ ሀብት ለማውጣት ተከሰተች። ነገር ግን ኢራን በገዛ ሀገሯ ከነዳጅ ሀብቱ 16 በመቶ እንድታገኝ ተደርጎ አብዛኛውን የነዳጅ ሀብት እንግሊዝ እንድትዘርፈው ተደረገ። በእንግሊዝ ቁጥጥር ስር ሆኖ እንደ ልብ ሲዘረፍ የኖረው የሀገሪቱ የነዳጅ ሀብት ለኢራናውያን ጥቅም እንዲውል በማሰብና ድሃው የአገሪቱ ሕዝብ ከዚህ ሀብት ተጠቃሚ እንዲሆን 1951 ላይ መሐመድ ሞሳዴገ የሚባል የአገሪቱ ጠቅላይ ሚኒስትር ዘርፉን ናሽናላይዝ አድርጎ እንግሊዞችን አባረረ። እንግሊዝ ነዳጅ ማጣሪያዎችን ገንብቼ እንዴት ነዳጅ እንደሚወጣ አስተምር የተባረርኩ አለች። ጠቅላይ ሚኒስትሩንም ነከሰችበት። መጀመሪያ ጉዳዩ በንግግር እንዲፈታ ሞከረ። ሰውየው አሻፈረኝ አለ። ያን እንግሊዝ ከአሜሪካ ጋር ተመሳጥራ ሰውየው ላይ መፈንቅለ መንግስት አስደረጋ እስር ቤት አስወረወረች። እንግሊዝና አሜሪካ ለራሳቸው የሚመችና የአገሪቷን የነዳጅ ሀብት እንዲዘርፉ ፈቃድ የሚሰጣቸው ንጉሥን አስቀምጡ። ሰውየው ንጉሥ መሐመድ ሬዛ ሻ ይባላል። ንጉሱ ከአሜሪካና የአውሮፓ መንግስታት ጋር ሸሪክ ስለሆነ ባልተለመደ መልኩ ኢራን ውስጥ ስር ነቀል ለውጦችን ማምጣት ጀመረ። ሀገሪቷ አደገች፣ መሰረተ ልማት ተስፋፋ። የሀገሪቷ የነዳጅ ሀብት በቢሊዮን ዶላሮች ማምጣት ጀመረ። በእርግጥም ንጉሱ ከዚህ ውስጥ አብዛኛውን ዘርፎታል ይላሉ። ለማንኛውም ለውጡ ሀገሪቷን የምዕራቡ ዓለም ገጽታ እንዲኖራ ታደረገ። ትምህርት ተስፋፋ። ሴቶች የመምረጥ መብት እንዲኖራቸው ተደረገ። ብዙ ገደቦች ተነሱ። ኢራን ሚድል ኢስት ውስጥ የምትገኝ ሌላ አሜሪካ ሆነች። የአሜሪካ ባህል፣ ቋንቋና የአኗኗር ዘይቤ የኢራን ህዝቦች ላይ መስረጽ ጀመረ። ብዙዎቹ ይህንን ለውጥ አሜሪካኒዝምን የማጥመቅ አካሄድ አሉት። ብዙ ኢራናውያንን አስቆጣ። በተለይ ደግሞ የሀገሪቱ የእስልምና መሪዎችን በእጅጉ አስከፋቸው። አዲሱ ንጉሥ ከአሜሪካ ጋር በነበረው ግንኙነት አገሪቱ ከአሜሪካ የተለያዩ ወታደራዊ ድጋፎችን አገኘች። ኢራንም ከኢራቅ ጋር በነበራት ጦርነት የበላይነቱን ተቀዳጀ። በዚህ መሃል ግን ከእለታት በአንዱ ቀን የተሻለ የራዳርና የአየር መቃወም ያላት ኢራቅ የኢራንን የጦር አውሮፕላን ጣለች። ከዚህ በኋላ ነበር ኢራናውያን ሰው አልባ አውሮፕላን ማምረትን መሞከር የጀመሩት። በዚህ ተነሳሽነት ታዲያ የኢስፋን ዩኒቨርሲቲ ተማሪዎች ከ40 ዓመታት በፊት በ1984 የኢራንን የድሮን ፕሮግራም ጀመሩት። እነዚህ ተማሪዎች በጊዜው ባገኙት ማቴሪያል የተሻለ ያሉትን ድሮን ሰሩ። ታዲያ የነዚህ ድሮኖች በቀላሉ በኢራን መመረት የጦርነቱን መልክ በእጅጉ ቀይ ነው። ድሮኖቹ የነበራቸው ካሜራ ኢራን በስለላና መረጃ ዘርፉ የተሻለች እንድትሆን አደረገ። በድሮኖቹ አሰሳም 140000 ኪሎ ሜትር ምድር በኢራን ሰዋል ታሰሰ። ከ5000 በላይ ምስሎችም ተሰበሰቡ። ምንም እንኳን በጊዜው የቴክኖሎጂ ጥረት ቢገጥመውም በጊዜው የተሻለ አማራጭ ነበር። ከዓመታት በኋላ በ1999 ሀገሪቱ እንደ አዲስ በዘመናዊ መልኩ ድሮኖችን ማምረት ጀመረ። በዚህ መሃል ግን አንድ የእስራኤል ድሮን የኢራንን የኒውክለር ጣቢያ ሲሰልል ተመትቶ ወደቀ። ፍንጭ ያገኘችው ኢራን ጥናቷን በዚህ ድሮን ላይ አድርጋ እሳትን በእሳት አለ። በእስራኤሉ ሄርመስ 200 ድሮን መሰረት የተሰራውና ጥንቀቅ ያለው የኢራን ዘመናዊ ድሮን ሻሄድ 123 በ2007 ወደ አየር ወጣ። የዚህ ድሮን የኢራንን ጦር መቀላቀል ለሀገሪቱ ትልቅ ምርታ ሆነ። በመቀጠልም ያለምንም ምክል ኢራን የአሜሪካን የጦር ሰፈሮች በዚህ ድሮን መሰለሏን ተያያዘችው። 2011 ደግሞ ራሱ ሻሄድ ተሻሽሎና በቴክኖሎጂ ዘምኖ ድጋሚ ወጣል። ነገር ግን ድሮኑ ለውጊያ እንጂ ለስለላ ብዙ ምቹ አልነበረም። ታዲያ ኢራን አዲስ ሞዴል ለመስራት በምትሯሯጥበት ወቅት አንድ ያልተጠበቀ ነገር የኢራንን የድሮን ፕሮግራም እስከ ውዲያኛው የቀየረ ክስተት ተፈጠረ። ቀኑ ታህሳስ 5 2011 ነበር። ኢራን አንድ እጅግ ዘመናዊ አሜሪካ የስለላ ድሮን በሰማያ ላይ እያንዣበበ እንዳለ ደረሰችበት። የድሮን የዩናይትድ ስቴትስ አርኪው 170 ድሮን ሲሆን የጊዜው የመጨረሻ የድሮን ቴክኖሎጂን የተገጠመለት ነው። ታዲያ ይሄ የአሜሪካ ድሮን በኢራን ሰማይ ሲራወጥ፣ ኢራናውያን በሚያስገርም ቴክኒክ ድሮኑን ጠልፈው የኢራን ምድር ላይ አሳርፉ ለካንስ፣ ኢራን ይህንን ጠርጥራ ኖሮ ቀደም ብላ የጠልፋ ዘዴ ስታዘጋጅና ስትጠብቅ ነበር። አሜሪካ ግን ኢራን እየዋሸች ነው፣ ጠልፋው ሳይሆን ተከስክሶ ነው ብላ ካለች። ኢራን ግን ይዋዝ አልነበረችምና በሀገሪቱ ቴሌቪዥን ድሮኑን ያለምንም መከስከስ ከነጤንነቱ እንዳለ ለዓለም አሳየች። በዚህ ጊዜ ፕሬዚዳንት ኦባማ በአደባባይ ወጥተው ድሮናቸው እንዲመለስ ጠየቁ። ስ ፎር ሲ ሃ ራኒያንስ ስፖንድ ነገር ግን ተቀባይነት አላገኘም በጠላቶቿ ድሮኖች የምትሰለጥነው ኢራን አሁን ዘመናዊውን የአሜሪካ ረኪው አንድ ሰባ ድሮን በእጇ ማስገባቷ ደግሞ በድሮን ቴክኖሎጂ ላይ ያላትን እውቀት በእጅጉ ከፍ አደረገው አለም ኢራን በሪቨርስ ኢንጂነሪንግ አሜሪካን ድሮን ድጋሜ ሰራቸዋል እንዳሉትም የኢራን ጀግና ኢንጂነሮች ሻሄድ 161 እና ሻሄድ 191 የተሰኙ እጅግ ዘመናዊ ድሮኖቹን ሰሩ በእስራኤሉ ሄርመስ ድሮን ጀምረው በአሜሪካው አርኪው 170 ድሮን ቴክኖሎጂያቸውን ከፍ አደረጉ። በዚህም አላበቁም። በ2022 ሸሄድ 149 ጋዛ የተባለ ዘመናዊ ድሮንን ስትሰራ የሚመስለው የአሜሪካዊን ኤምኪው ናይን ሪፐር ድሮን ነበር። የኢራን ድሮኖች ኃይሏን ብቻ አላበረቱም፣ ልቁንስ በመካከለኛው ምስራቅ ብርቱክ እንዲያላትና የምትፈራ ሀገርም አደረጓት እንጂ። የኢራን ድሮኖች ኃይሏን ብቻ አላበረቱም ይልቁንስ በመካከለኛው ምስራቅ ብርቱ ክንድ ያላትና የምትፈራ ሀገርም አደረጓት እንጂ። በዚህም ከእስራኤል አሜሪካ ከሚገጥማት ትንኮሳ ራሷን ለመከላከል ትልቁ ዋስትናዋ ነው ድሮ አሁን እያደረገች ያለችውም እያየን ያለነውም ይህንን ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንድ ቃለ መጠይቅ ላይ የእስራኤል ሶስቱ አደጋዎች ማን ማናቸው ተብሎ ሲጠየቅ ኢራን ኢራን ኢራን ነበር ያለው። ምን ያክል ብታስጨንቀው ነው ያስብላል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ